ይህ በላ ይሸቀንበታል ምን መጣ ባለ በሽታ ትልልቆቹ ላይ እየታየ አይመስላችሁም? ኦቲዝም ኦቲዝም አይታያችሁም? እዚህ ላይ አንዳንድ ሰዎች ላይ በተለይ ዮኒ ማኛ ላይ ኦቲዝም እግዚአብሔር ይመስገን፣ ኦቲዝም እኮ በትልልቆቹ ይታያል። እኔ አሁን ዝም እየሳየሁ ዮኒ ማኛ ኦቲዝም ይታየኛል። ኦቲዝምማ አለብሽ። ኦቲዝም ኦቲዝምማ አለብሽ

የሚሆን ማለት ማለት እንዴት ነው ሳልነቃ ምናምን አለ ምንም ሆን ክብር አውቃለሁ። ክብር ማለት እኔ ስለደገፍከኝ አደለም ተውንክና በልጅ ልጆች ላይ ቤታዩ ላይ ሰራ ቤታዩ ጅጅዬ ያለች ላይ ነው ግርድ ሽ ችግር ተፈጥሯል እና ችግር ፈጥሯል ከዛ በኋላ ልጅቷ ችሎታ አላት ሄደችበታ

ቦታችሁን እና ልካችሁን አውቃችሁ እንደ ወጣቱ ቦታው ብትሰጡ ምናምን ምን ይላችኋል? ሰራችሁ በላችሁ አረጋችሁም እንዴ፣ በቃ እና ያላሳጊ ም ገደሉኝ። አንድ ጎንደር የጠብሻለሁ የታበጣች እንግዲህ እና ስለዚህ እንጉልፋቶ አዩኒማ እስቲ እንጉልፋቶ ልበል። አሁን በቃ መገንፈል ጀምራል። እንጉልፋቶ

ስሜ የምታጠፋው እኔ ግል ከፍ ብዬ ነው ያለሁት። ከፍ ከፍ ከፍ። እነዚህ አሁን አጠገብህ እናከሌ እናከሌ የምትላቸው አንተን ወደው ይመስላል። አንተ ቤታየሁ ባለጌ ነው አፏትላል። አንተን ባለጌ አፍ ያለ ከብልግና ያለፈ ይነት ጅል ስለሆነ ደግሞ የትውልድ አንተ ያወራውን ሰምቶ እነዚያ ልጆች ይጠራቸዋል። ሴት ለሴት ቢስተዳደር ወንዱ ያምናል። ሴት ስለሆነ አንተ አባት ትልቅ ሰው ያ እዚህ ጋር አይቶ እንዲህ ጭንድድ ያለ ሰው የአንዷን ሴት ስም ብታጠፋ አሁን ሁሉም አጠጋገብቶ ሀዩን ይሄ ምናምን ሲለ የወደደ ይመስላል። ስማርት ናቸው። የቤታየውን እድል ማየት አይፈልጉም። የጉችን እድል ማየት አይፈልጉም። የጂጂን እድል ማየት አይፈልጉም። በሌላ ሰው አይተውታል። ስለዚህ አንተን ሲቻል

በጣም ሴቶች ልጆቻችን እህቶቻችን አ እኔ በጣም ያዘንኩት እንዲህ ምናምን ስላቸው እና እንዲ እኛ ኮፍ ይቻላል። ወንዱን ግን እንደዛ ትናገረውም፣ ይገነጥልሃል። እንደዛ እንደ ቁርጥ እንደበላው ማለት ነው። ሲያገኝ ይገነጥል ይገነጥላል ታውቃለህ፣ ያንበረክካል። ቡሊንግያ በጣም የፈሩት እና ምንም ላደርጋቸው አልችልም። እውነታቸው እኔ አላተርፋቸው ባቸው እሱ የሚሳደቡን ስድብ አይችሉት እሱ የእሷን ፍ ቤት ዩ አረ እባክህ! እንዴት ዩ እኮ የትናንትና ልጅ ናት። ትናንት እኮ ነው የመጣችው። አንተ እኮ አስራ አምስት ዓመት ሴቶችን በመስል ወንድ አይደለም ሴትን በመስል ሴትን ሴቶችን የዱባይ ሻሞጣ እስከማለት ደረስ ደረስ የዱባይ ሻሞጣ የአውሮፓ ሻሞጣ ልክ ልክ

ፈርተውት ታውቃላችሁ? ፈርተውት እንዲያውም ምን አልኩኝ፣ ማይጋዳል አሳዘሉ ምንም እኔ አላተርፋቸውም፣ እኔ አላተርፋቸውም ነው። አንድ እምቢ ብላ ይወጣቸው ማናት ቤታዬው ናት፣ ልብዳሁ ብላ ነው ይወጣቸው፣ ልደክለህ ብላ ነው ይወጣቸው። ይሄው ዛሬ አልቻልካት፣ ምንም አታመጣም፣ ምንም አታመጣ ገባ። አንተን ሊያሳፍሩ የሚችሉት እንደዚህ አይነት ሴቶች ነው። እንደኔ ያለችው አሴት ናት። ሌላው ግን እዚህ ሚዲያ ላይ በሚዲያ የሚተዳደሩ ልጆች አሉ፣ ህይወታቸው ድጎማ የሚፈልጓሉ። ነገ አንተ አንድ ነገር ብትናገር የሚሰጣቸው ጊፍተር ነገ ሊሸሻቸው ይችላል። እዚህ ነው እዚህ ላይ እውነት ወደውህ አይደለም። እውነቱን ልንገርህ እንኳን ሊወዱህ አይደለም። እንዲህ ነው የሚንቀጠቀሩት። አይስ ግን ምንም ላደርጋቸው ምንም

በፊት ለፊቱ አይደለም አይሁን። አደካከል ደክለው እንድታለቅስ ያደርጓል፣ እንድታዝን ያደርጓል። አሁኑ ከወጣቶች ላይ አይነት ነሳ። ይህን ነገር አትፈልገውም። በልጅ ላይ ጫና፣ በሴቶች ላይ አትፈልግም። እጅ ናሰ አይነህ ናሰ። አንድ ሴት ልጅ ናት ያለች፣ በጣም ተሳሳላት። አሁን ደግሞ ይሄ ደግሞ ስድብ ነው። እሷ ልጆች እየተሳደብኩ አይደለም ምክር ነው ምሰጥ ለእግዚአብሔር እግዚአብሔር የሌሎችን በቀል ይበቀል። እውነቱን ልንቀረ ኖ ኖ እነግረዋለሁ እነግረዋለሁ በማያገባ ነው የገባው አደለ አንተ በአንድ ሴተኛ አዳሪ ሸርሙጣ ሴት ነው አደለ አንተ ራስ አደለ እንዴ? ቱርክ ሀገር ገሏ ስትሸጥ ነበር ያልከው ረሳው ሆኔ። ዛሬ አንተ ማገዝ ነው፣ ለዛ ለሊያ ማገዝ ነው። እኔ ሊያን ላናገራት ነው

እንዳታዝን ምክንያቱም አንተ እዚህ ሚዲያ ላይ እያንዳንዳቸውን ዛሬ በግድ የምትጠራቸው ሼር የምታደረግላቸው የምታዋራቸው ያ አለው አለሁ ምናምን የምትላቸው አለውላቸው ምጥ የምታባላቸው ወጣቶችን አንተ አንተ የሆነ የማኛ የምታባላቸው ወጣቶችን በጫና ነው እያስፈራራቸው። ምክንያቱም የአንተን አፍ ስለሚፈሩ ነው። ነገ ወጥተህ ልክ ቤታየውን በተናገርካት ልክ ይናገረናል ብለው ነው እንጂ ከአንተ መቶ ሺህ ጊዜ ከቤታየ ጋር ትሻላቸዋለች። እኔ ትናንትና አሸማቀፈኛ ግን አልተሸማቀቁልን። ያንተ ልጅ ነገ ልጆች በደንብ ምሰድብል። የልጅህን ስኳር አስተካክል ብያለሁ። ምክንያቱም የአንተ ልጅ ራሱ ስኳር ስለነበረባት ራስ ተናግራል። ምን ታክል ነበረ ልጅ እኔ ትናንትና የዛሬ አስራ ሁለት ዓመት የተናገርኩትን አሁንም አልናገር ይመስላል እንዴ? እኔ በምናገረው ነገር በሙሉ አሁኑ እግዚአብሔር የሚገርፈኝ ከሆነ ጸጥ ያርገኝ። አብኝበት ነው የምናገር። ስድብ ሌላ ነው፣ መናገር ሌላ ነው። ኃጢአትን ቀንስ ነው። የንስ አባቶች አሁ ምንም አዳምጠ ምንም አዳምጠ እዚህ ጋር እያገኘ ለልጅ መያየ ብለህ የምትከፍለው ገንዘብ መያየ ብለህ የምትለው ሰውን እየሰደብክ ነው። ምን አባ ነው የምትለው አንተ? ማ ምንድነው? አር ዩ አንተ የሀላል ገንዘብ እንደዚህ ለምን የምታመጣ ይመስላል? ምን እዚህ ጋር ምን እየተጫወትክ? እንደ ሌሎቹ ብቻ እየተሳደብኩ ነው እኮ ነው ገንዘብ የምታመጣው። ያ በማያገባህ ኮ በቀኔና በአንዱ አለም ገብታ ኮ እየተሳደብኩ እኮ ነው የምታመጣው። ምን አባህ ያገባህል በዛ ምን አባህ የምታውቀው ነገር አለ? ስለተከፈለ አይደለ? ፖለቲካውን እዚህ ጋር ትወጣለህ። ግን መምታት ያለብን ታርጌት፣ ማድረግ ያለብን ታርጌት መምታት ካለብን

እኛ የምንተዳደርበት በጣም ብዙ ነገር አለ። ኦኬ አንዳንዴ እዚህ ጋር ሱ ስም ነው የሚመስል እንጂ አያስፈልግም። ለራሴ የታዘበዋሉ ምን ነው ማድረገው እዚህ ጋር በነጻ እኮ ነው የምናገረው ገንዘብ አለው እንደለውም ድሮ እኮ ገንዘብ ነው ምንሳ ገባው ስለዚህ በማያገባህ ላይ ትቃዣለህ፣ በማያገባህ ላይ ታወራለህ በማ ሌላ አንተ ምንም ያገባህ ነገር አለ? ሲጀመር ስለ አንዷለም ስለ ቀንኔ ማለት ነው። ምን ያገባህ? ተከፍለሃል? ለምን ቂም አለብህ? መምታት ያለብህ ማንን ነው? የሙዚቃው ኢንዱስትሪዎች ከፍለውሃል? ናት። ማንን ለመምታት? አንዷለምን ለመምታት? መቼ ማትነከው? ገና ከፍ ይላል። የሙዚቃ ገና ወጥቶ አይደለም አንተ ጭንቅላተ ላይ ይዘፍናል። አያገባኝም እኔ ስለሱ ምክንያቱም ለአንተ ይህንን የሰጡት በቅርብ ጊዜ ስለሚመቸው ስለማውቀው ማለት ነው። አንተ አደለን ለአንድ ኦሮሞ ልጅ መብት ተከራካሪ ልትሆንም አትችልም። አንተ የሰው መብት ተከራካሪ ልትሆንም አትችልም። ስለ ራስ መብት ተከራከር መጀመሪያ። እኔ አሁን የሚያገባኝ ምንድና እዚህ ጋር ስላለው ጉዳይ ነው። እዚህ ጋር ያለው ጉዳይ ምንድን ነው አታውቃለህ? እያንዳንዱ ወጣት እዚህ ጋር ነው። አንተ ስር ያሉ ሴቶች ያ ምንም አባት አንቺ ሲ ምን አባሽ ታያልሽ? አንቺ እኔ ምንም አይጠቅመኝም። አንቺ ሳትይ በፊት እኔ ምን እንደማይጠቅመኝ አውቃለሁ። አንቺ ስላልሽ አይደለም። እኔ ተጠቅምኝበት አለው፣ ገባሽ? ሲረግጥልኝ ይርገጥ፣ እኔ ምን አገባኝ? እኔ ተጠቅሚበት ነው፣ አርቼበት ተፍቼበት ነው። ምን አባሽ ትክክ አንቺ እኮ ነሽ ተሸክመሽ ሀገር ቤት ያስገባሽው እኔ ኳለት

ሰፈ በዳ ነው እንደ አለ በየሄድክበት እየበዳ እየበዳህ አይደለም። ከቱርክ እሱስ ምን ይዛብህ ነው አንተም እኮ እየበዳ ነው። ማንን ሄደህ እንደበዳ ቱርክ ላይ ታቋ አይደለ ቱርክ ላይ ላስኔጋስ መ እሱ ግዳ ነው ያንተ ወሸላ እስከሚደክመው ድረስ በርተን ማታረካም ሲጀመር። ኤኒዌይ አንድ ነገር ግን ልገረ አንተ ወጣቶችን፣ ሴቶችን አይዟችሁ በርቱን ቀጥሉበት ያ ስሩበት ገንዘብ አግኝ ስትል ጆን ዳንኤልን እንዴት አድርገህ አጋግለ እስር ቤት ካስገባው በኋላ ምን እንዳልክ ታውቃለህ? ያ ምስኪን ልጅ ዛሬ የት እንዳለ ታውቃለህ? አታውቅም። ከአንተ የበለጠ ባለጌ በዚህ ምድር ላይ አለ? በጣም ባለጌ ወሬኛ፣ አጋጋይ ሶሻል ሚዲያ ላይ በሉ በል በል በል እንጂ አትበሉ ብሎ የሚለው ምክር ካንተ አይመጣም ሲታወው

ስሜትህ ለስሜትህ፣ ዮኒ ማኛ አንተን ነው ሊሆን። ዮኒ ማኛ ለስሜትህ ብለህ አትሊስት ምን እንደምትናገር አታውቅም። በቃ አስራ አምስት ዓመት ታርጋለህ። አስራ አምስት ዓመት ልባት ገዛ አስራ አምስት ዓመት አስራ አምስት ዓመት ሰው ያብዳል። አባትህ እብድ፣ አንተ እብድ። ምንም እኮ ልዩነት የላችሁ። የእብድ ልጅ እብድ ነው። እብድ ይሻለዋል ያገግማል፣ እንጂ አይድንም። አየህ አንተ ትላንትና ላስት ይር አንጀታችን ቅጥል እያለ ያንን የመሰለ የሚዲያ ንጉሥ ምን ያህል ቀናተኛ እንደሆንክ ልንገርህ ኔ ዛሬ ልንገርህ፣ ጆን ዳንኤል ኤክስትራ እንደከተትከው ልንገርህ፣ ከማን ጋር ተመካክረ እንደ ለምን ሶሻል ሚዲያውን መቆጣጠር ስለምት

ለማይረባ እዚህ ጋር ለሚገኝ አምስት መቶ እና ስድስት መቶ ይሮ የሰው ልጅ በጣም በብዙ ብር ነው የሚሄደው። አንተ ጆንዳኔልን ታርጌት ታርገ እስር ቤት እንደከተት ከሆነ ያቀል ስሙኝ እጅል ደረሰልኝ ደረሰልኝ ስል አትሊስት አንተ ሰው ብትሆን የተማርክ ሰው ብትሆን ኖሮ ያነበብክ ሰው ብትሆን ይኖ ግን ልክ ጆንዳኔል ቲክቶክ ላይ ሲመጣ ዮሃብ ነው ቻንስ ቻንሱ የለም። እንዴት አድርገን ብር እንደምታገኝ ምናምን ጠፍቶብሃል። ለምን ግራ ገብቶሃል ግራ ገብቶሃል። ስለዚህ ጆንዳን ዳንኤልን ኤክስትራ እስር ቤት የቀጠት ኳንት ኤክስትራ ፈልግ ታርጌት አሉ ዛሬም ዘሴም ነው የሚመጡትን ሶሻል ሚዲያ ላይ የሚመጡትን ቲክቶክ ላይ የሚመጡትን ልጆች በሙሉ የሆነ ብቅ ሲል ታ ብቅ ሲል ታ እነ ጆሴ እነ ነዋ እነራችሁ ምናምን ፊት አንሰጥሃሉ። ወዴት ዞርክ? ሰማኛውን የማ ወዴት ዞርክ? ወደ ሴቶች፣ ወደ እነ ኤልሻዳይ፣ ወደ እነ ሄለን። ሄለንም ፊታት የፈለግከውን አምጣለች አይደለም። የሁሉም ሄለን የአስራ ስድስት ዓመት ልጅ አለሽ። ጠራራራ ጠራራ እናተ ድንጋይ ተብላ ልጅ እኮ ምን እንደሆነ ታውቃለህ? ልጅ ምን እንደሆነ ታውቃለህ? ክብር ነው፣ ክብር ነው። በዚህ ልታሻ ማቃቃ ትፈልግ ሄለንን ተበዳለች ዲቦራን በዚህ ልታሸማቅቃት ፈለገ። ተበዳለች፣ ግን ሌሎቹ ግን አይችሉም። ምክንያቱም የዲቦራንና የሄለን ያ ልብ የላቸውም። ስለዚህ ያላቸው ድል ምንድን ነው? ምናምን እያሉ ከአንተ ጋር የምታሻት አሁን የቀሩ በጣም ጥቂት ሰው፣ እነሱም ተበዳ ይለዋል። ምን አባ ላይ ትደርሳለ? ቤታዊም ተበዳለች። ምን አባት አመጣለ? ምንም አንተ ሶሻል ሚዲያ ላይ ልጆቹ እንደምታሸማቀቅ? አንተ ፈራጅ፣ አንተ ቆራጭ፣ አንተ ፈላጭ፣ አንተ ምናምን ምናምን ነገር እንዴት አደርገ በቀንን እዛ ሶፋ ላይ ቁጭ ብለህ ቂጥን እስከሚተላ ድረስ ማለት ነው። ቂጥ እንደዚ ፈቅፈቅፈቅ እስከሚተላ ወንዱን እናውጣ ወንዱንና እንደ ጓደኞች እንደነታሜ ማለት ነው። ውጣና ስራ ትላ ቂጥ ላይ ነው ትል የሚንጠባጠበው። አንተ እከክ፣ አንተም ሰው ሆነ ደግሞ አንተ ለመጫሻ እንጂ ማ ነው ለቁም ነገር የሚፈልግ ያ ልጅ ነው ያለ እዛ ጋ ቢወጣ አስር ሺህና አንድ ሺህ ልክ ናት። ዘገምተኛ ልጅ ነው ያለች ያለች ሮማ እንደጋረገች ድሮስ ጤነኛ ልጅ ካንተ ይወጣል እ ዘምበደብ ዘገምተኛ ልጅ አለ አንድ ሺህ አንድ መቶ ብሎ የሚያነብ በሰባት ዓመቱ በዘጠኝ ዓመቱ አሳክመው ሱን መውሰድና ምን እናንተ ሁላችሁም ጤነኛ። ለምን እዚህ ሶሻል ሚዲያ ላይ ተጥደቅ ቀን ሙሉ ተጥደት ውላለ ምን ጤነኛ ልጅ ልትወልድ ነው? አዎ ጨዋታ ታውቃለህ። ሄደህ ኪንደር እንትን ምንድን ነው ዶክተር ጋር ወስደው ታውቃለህ። አስመርመር ዶክተር ጋር ወሰድና ሮማን እኮ ከዚህ እኮ ነው ያለችው እኮ ዘገምተኛለች። ይሄ እኮ ስድብ አይደለም። እናታችሁ ድንጋይ ተብላ ይሄ ስድብ አይደለም። ልጆቻችሁ ላይ እንደ አንድ ሰው የሆነ ነገር ምልክት ልጅን ታመጣለህ እዚህ ጋር የሆነ ነገር ሲታይ፣ በቃ ያን ነገር ታይቶባታል ትባላለህ። ሄደን አሳክመው። ምናባህ እዚህ መጥተህ እንደዚህ አሉ። ይሄ እኮ ርግማን። አልተሳደብን አልተሳደበች ማንም ሰው ተሳደብ በ የሆነ ነገር ይታይባል። ካልሆነ ሄድ እኛ ምን ለአንተ ላይ ይታይ ይችላል። ለምን አንተ የሚታይ ሶሻል ሚዲያ ላይ ሰው ላቆጭ እያልክ ብቻ ምንድን ነው የሚታይ? እዚህ ጋር የምታደርገውን ትለቃቀማለህ። ለዛ ለ ሚስት ተሰጠለ ፎ ትላል አለቀ። ሄደና ወደ ስራ ሰርተህ ልጅን አሳድገው። ወደዛ ሄድና ወደሚታከምበት አሳክም። ዋ የኔ ልጅ ለምንድነው እንደዚህ ያለው ነው ብለህ በል በቃ ይህንን የምነግረህ የእናትሽን ነሳባት ነች እከክ አልመለህም። እኔ ልክ ልክ ነው የምነግረህ፣ ገባህ? ስለዚህ አንተ በሴቶች ላይ በተለይ እኔም ማውቃቸው ሴቶች ስላሉ ኦኬ አንተ በዚህ መልኩ እንደ ትልቅ አልከበር ብለን ህጻናቶችን ማስፈራራት፣ ወጣቱ የመጣውን በሙሉ እንትና ፍርድ ቤት ይካሄደና እንደዚህ እንደዚህ ይ ቁጭ ትልና አንተ እንደዚህ አድርገህ አንተ ከዛ በቃ እንዳትሸማቀቁ። ይህንን ጥንብ ሽማግሌ ልንገራችሁ አደለም፣ እንደ ሄለን ሄለን ምን ሆነች አሁን ጫፈን አይናገራትም። ቤታየ ምን ሆነች ምንም አይናገራትም። ሌሎች አሉ እንደዚህ። አዋርዱት አልከበር ካላዋርዱት፣ ይሄንን እዛ በሉት መጀመሪያ ይሄድና የምትኖርበትን እንትን ጥረግ በሉት። አትፍሩት፣ እኔ ብያችኋለሁ። እኔሁን ሄለን እግዚአብሔር ሄለን ቂጦ ይህከዚን እንዴት እንደምትነቀ እንደዚህ አድርጋ እንደዚህ ወታጥ ከአንተ ትሻላለች። አንተ አስራ አምስት ዓመት ቆመት ተለምናለ። በቃ ሰረቀች፣ ዘረፈች፣ ደግ አረገች። አየ የዘንድሮ ልጆች እንደዚህ ናቸው። እንዳንተ ቁጭ ብለው ትልቋንም ትንሿንም አሮጊቷንም ሽማግሌዋንም እያንቋሸሸች ከምትኖር

አንተ አንተ ባረከው ነገር እንኳን ራሱ የተለወጠ ነው። የአንተ ፓርቲ አለን የለም ምንም የለም። ስለዚህ አፈቁጭ ከዚህ በኋላ አንድ ነገር እናገራለሁ ብትል እየወጣ ነው ማስታጠቀ